አንድ ሰው ከእናንተ ቤት ተጥሎ የሚቀር ሰው የለም። አ የእግዚአብሔርን ጸጋ ለብሳ ከቤትሽ የምትነሳ ቤዛ ቤዛ፣ ሁለተኛ ልጅነት እሷ ብቻ አይደለችም። ከእሷ ቀጥሎ እግዚአብሔር በኃይል ሌላ ሴት ሲያስነሳ ታየዋት። ኤድን ልጅሽ ናት፣ ይዤ ነው የመጣሁት። እግዚአብሔር አምላክ ከሹፍርና ስራ አውጥቶ ባለቤቴ ነው ባለቤትሽ ነው ሹፌር ነው። እግዚአብሔር ከሹፍርና በክብር ሲያወጣው አየው። እሱ እንድባረክ ከሱ ጀርባ የበቀለ ጸሎት አለ። አባቱ ኢየሱስ የባልሽ አባት ሂስቅኤል አ ባለቤቴ ነው ስሙ ነው። አንቺንም ባልሽን ዋጋ የሚያስከፍል ደግሞ አንድ ጉዳይ ልንገርሽ። አንድ ሰባኪ ሰው አየው። ሰባኪ ሰው ምን ይሆናል? አንዴ በረደኝ ብሎ ጃኬት ወስዷል። አዳማ ያስደግሟል። ድጋሚ የራሱ ስመጣ አይ ቆሽሿል ጃኬቱ ብዬ ከለከሉ። የሆነ ሰዓት ላይ እናንተ እሱም ሌላ ቦታ ሄዷል አንቺም ሌላ ቦታ ሄደሻል። ልክ ነው። መሸብኝ ብሎ እናንተ ቤት አድሯል። ልክ ነው። የእግዚአብሔር ሰው ልክ ነው። እናንተ ቤት ሲያድር የአንቺና የባልሽ ትዳር እንዲፈርስ ቤቱን ምሽቱን ሙሉ ሲረግም አድሯል ይሆናል። እኔም አውቅ ያለው መንፈሱን ሲመጣ ቤቱ በጣም ሲጨንቃኝ የተጸለየ ውሃ ነበረ ቤት ውስጥ የደፋው በቃ መንፈሱ ቤት ውስጥ ስገባ ጨነቀኝ። እኔ ነኝ አሁን እሱ ሟርት እንደሚሰራ እርግጠኛ መገለጥ ላንቺ ልንገሪሽ። አንቺ ባለ ትዳር ነሽ የሁለት ልጆች እናት ነሽ፣ ልክ ነው። እሱ ግን ትወጂኛለሽ ወይ ብሎኛል፣ ልክ ነው። እንደ ወንድም ይወዳለው ግን በትዳሬ እንዳትመጣብኝ አልሽ፣ ልክ ነው። የእሱም ሁለት ልጆች አባት ነው እም እኔም የሁለት ልጅ እናት ነኝ እንዴት ይህን የሚያክል ጥያቄ እኔ ጋር ታመጣለህ? ብዬ እሱን አስቀምኩኝ። በቃ እኔ ስሙን አልጠራም፣ ግን የመጀመሪያ ስሙ አ ብሎ ነው የሚጀምረው። ልክ ነው። የእግዚአብሔር ሰው እኔ እጠራለሁ። እግዚአብሔር ከአንቺ ጋር እንዳለ አንቺም ታያለሽ፣ ሌሎችም ያያሉ። እንደ ፀሐይ ፀሐይ ነው። ሁኔታ ቁጭ ካደረገበት ካል አስፈላጊ ቦታ እግዚአብሔር ብድግ አድርጎ የሚያነሳው ብድጋድጎየሚያነሰው ሰው አለ እዚህ ለአንቺ ዛሬ ጸልያለሁ። ስጸልይ እንደዚህ ነው የሚጸልየው። አሁን እኔ ማይክ ይዤ ትንብት እያወራሁ ነኝ፣ አንቺ እየሰማሽ ነው። በሚቀጥለው ሳምንት አንቺ ትናገር ያለሽ ብዙዎች ይሰማሉ። በጣም በብዙ መንገድ አንቺ በሆነ መውጣት በማትችይበት በአንዳንድ ፈተናዎች ውስጥ እንድትገቢ ጠላት ይለፋል፣ ይሮጣል፣ ይታገላል። እግዚአብሔር ከዛሬ ጀምሮ አለ እየሮጠ ያለውን ጠላትን አሰናክዬ አንቺን አስቀጥልሻለሁ አለ። ጤናሽ አያዝም አያዝም፣ ጸጋሽ አያዝም አይያዝም፣ በኢየሱስ ቤተሰቦችሽ አያዙም አያዙም፣ በኢየሱስ አንቺ ብቻ አይደለም የምትነሽው ዛሬ፣ ሙሉ ቤተሰብን ይዘሽ ነው የምትነሽው። ጸሎቴ ነው አንድ ሰው ከእናንተ ቤት ተጥሎ የሚቀርሰው የለም አንድ ሰው ላይ ኢየሱስ ብነሳ እያልኩ ነው። ከእናንተ ቤት አንቺም ትነሻለሽ፣ ሌሎችም ይነሳሉ። ከአንቺ ቀጥላ በደንብ በኃይልና በስልጣን የእግዚአብሔርን ጸጋ ለብሳ ከቤትሽ የምትነሳ ቤዛ፣ ቤዛ ሁለተኛ ልጄ ናት። እንደ ፈለገች ነው የምትዘምረው ገና ሁለት ዓመቷ ነው። ግን በኢየሱስም ነው የምትለው። ምድ ማውራት እያልቻለች እና ማውራት አትችልም አትችልም፣ ግን በኢየሱስም ትላለች። በኢየሱስም ያድናል ምናምን ትላለች፣ ትዘምራለች። ከእናንተ ቤት ዘንዶን ሽባ አድርጎ የሚመታ ሰው ይወጣል። እሷ ብቻ አይደለችም። ከእሷ ቀጥሎ እግዚአብሔር በኃይል ሌላ ሴት ሲያስነሳ ታዩት። ኤድንኤድን ታላቅ ልጅሽ ናት። ልጄ ናት ይዤ ነው የመጣሁት። እዚህ ናቸው። አይ ታላቋ ና ተነሽ። አልመጣችም። ታላቋ ከአንቺ ጋር አለች። ቤት ያለውም እዚህ ያለውም ሰው ዛሬ ሙሉ በሙሉ ይቀባል። አሜን በሆዴ ውስጥ እያሉ እርጉዝ ወኜ፣ እሺ። በኢየሱስም ልጆች ዘማሪ አገልጋይ ይሆናሉ ያልኩ ስጸልይ ነበረ፣ ገና ሆድ ውስጥ እያሉ ሆድ ውስጥ እያሉ ጌታን እንዲያገለግሉ ትፈልጊያለሽ? አው በደንብ ሁለት ስም አላት። አንዷ አው ሁለት ስም አለ፣ ግን ቤዛ ነው የምንላት። ቤዛ ነው የምትሏት። ከዛ ተጨማሪ ማን ብለሽ ነው የምትጠሪያት? ኤደን ብዬ ኤደን ገነት አልኳታ። ኤደን ገነት ዘማሪ ኤደን ነበረች። እኔ እርጉዝ ያለው እሺ እየዘላች ስትዘምር ልጄም እንደሷ ትዘላለች ያልኩ ኤደን አልኳት። እንደ ዘማሪት ኤደን ሃሌሉያ። ብለሽ ምትጠሪው ማን ነው ብዬ ነበር? ቤዛ ናትም ላት ቀየርሽው? አዎ። ለአንድ ሰው ልጸልይ። እሺ የሚጸልየው እግዚአብሔር አምላክ ከሹፍርና ስራ አውጥቶ ባለቤቴ ነው። ልክ ባለቤትሽ ነው፣ ሹፌር ነው። እግዚአብሔር ከሹፍርና በክብር ሲያወጣው አየሁ። አሜን። በጣም እግዚአብሔር ከዛ ቦታ አውጥቶ ሲባርከዋየው አሜን። ይሰራል ይሮጣል፣ ትንሽ ነገር ያገኛል። በወር በሳምንት ወጪ ያወጣል። ወደኋላ መቅረት የሚችል ምንም የለም። ያመጣል። የሰኞ ማክሰኞ ወጪ ነው፣ የማክሰኞ እሮብ ወጪ ነው፣ የሮብ በሀሙስ ወጪ ይወጣል። ልክ ነው። ምንም የለም። ምንም የለውም። እያማረራው እየሰራ ነው። ልጸልይ እሱ እንዲባረክ። ከእሱ ጀርባ የበቀለ ጸሎት አለ። ምኑ ነው በቀለ? የባልሽ አባት። እኔ ትንቢት ባልናገርም በአባቱ ጀርባ ያለው በረከት ወደ እሱ አልፏል። በጣም አባቱ የሚጸልይ ሰው ነው። በጣም ማጋቢ ነው። ሂዝቅኤል ባለቤቴ ነው ስሙ ነው። እኔና እናንተን የሚለይ ሌላ ጉዳይ ሳይሆን ክብር ይመጣል። ከቤተሰቦች የሚለይ ክብር ይመጣል። ማነው ስሙ ሂስቄል? ይሄ ሰው ከሹፍርና ስራ ሲወጣ በንግድ መስመር እግዚአብሔር በኃይል ሲባርከዋየው። አሜን፣ አሜን። ይባረክ ይባረክ መሄድ ይሁንለት ይሁንለታል። እግዚአብሔር ያዳላል እ እስከሚባል ድረስ አሜን አሜን። በኢየሱስ አንቺን አሁን ከአሁን በኋላ የሆነ ቸርች አባል ሳይሆን የምትገርም ገርም ነብይ ነሽ። በዚህ ኢትዮጵያ ምድር ነቢያቶች እጅግ ይበዛሉ። አሜን በወላይታ በሀዲያ፣ በከምባታ፣ በሲዳማ፣ በኦሮሚያ፣ በአማራ፣ በከፋ በውስጥ ሀገር፣ በውጭ ሀገር ኢትዮጵያውያን ኤርትራውያን በያሉበት የእግዚአብሔርን ጸጋ የሚለብሱበት ዘመንና ጊዜ ደርሷል። እናንተ ላይ የተቀመጠ መጋረጃው ይቀደዳል፣ መሸፈኛው ይነሳል። የኔ እግዚአብሔር ሊባርክሽ ጊዜ ደርሷል። በጣም በሚገርም መገለጥ፣ በሚገርም ትንብት፣ በሚገርም መዝሙር፣ በሚገርም ስብከት እግዚአብሔርን ታግረጊያለሽ። ለምን እግዚአብሔር አገልጋይ እንደሚያደርጋት አንድ ነገር ልንገራችሁ። ለእናንተ ባይገባም ለእሷ ይገባል። አንደኛ ትልቅ የጸጋ ምሻት አለሽ። በጣም እያለቀስኩ ነው። በጣም እያለቀስክ ነው። እግዚአብሔርን ለማገልገል በጣም አይንሽ እንዲከፈ ትፈልጋለች። አዎ በጣም ትፈልጋለች። ለዛ ቅርብ ጊዜ ሄደሽ ሰልፍ ስለበዛብሽ፣ ውጌ ስለበዛብሽ እንዲህ አለሽ። ተንበርክከሽ ማንም ሰባኪ ዘማሪ ይበለለበት ማንም የለ። ተንበርክከሽ እግዚአብሔር ወይ እኔ ያንተ ልጅ አይደለሁም አንተ ብርሃን አይደለህም እንዴት ጨለማ ዋጋ ያስከፍለኛል ልክ ነው አንቺንም ባልሽን ዋጋ የሚያስከፍል ደግሞ አንድ ጉዳይ ልንገርሽ አንደኛ ይሄ ጸሎትሽ ተሰምቷል መልካም ይሆናል ግን አንቺንም ባልሽን ዋጋ የሚያስከፍል አንድ ጉዳይ ልንገርሽ አንድ ሰባኪ ሰው አየው ሰባኪ ሰው ምን ይሆናል አንዴ በረደኝ ብሎ ጃኬት ወስዷል አዳማ አስደግሟል ሰውዬው ወንጌላዊ ነው። መጽሐፍ ከፍቶ ያነባል። እናንተ ቤት መጥቶ፣ ልክ ነው። መጽሐፍ ከፍቶ ያነባል። ካነበበ በኋላ ወይ በረደኝ ይላል። ልክ ነው። ሁሉም ነገር ወይ ከዚች የሆነ ቦታ ሄጄ ጸልዬ ሊመለስ ስለሆነ ይሄ አይሆንም፣ ጃኬት ካለ ይልና ሸሚዝ ይላል። ልክ ነው። ሸሚዝ ይላል። ከዛ ወስዶ አዳማ አስደግሟል በባሊ ሸሚዝ ላይ። በእግዚአብሔር ፊት ነው የምነግራችሁ። እኔ የእግዚአብሔር አገልጋይ ነኝ። ድጋሚ የራሱ ስመጣ አይ ቆሽሿል ጃኬቱ ብዬ ከለከልኩት። ከለከለሽ አው መጀየያ መጀመሪያ ወስዷል። ከወሰደ በኋላ ደግሞ ከቆይታ በኋላ አሁንም በረደ እያለ ከመንገድ ተመልሶ ገባ። በረደኝ ላይ አው ይብረዳው ለዘላለም ገባ። ደግሞ እኔ አይ እህ ቆሽሿል አላጠፍኩም ብዬ እንትኑ ኪሽኑን እንትን አላልኩም። ከላይ ያለው ተስቅሎ ያለውን ነው እሱ የጠየቀው። እሺ ከለከልኩት። እኔ ከለከልሽ? አዎ። ከዛ በኋላ ደግሞ አንቺ ስለከለከልሽው እሱ ቅም ይዞ ሄደና አንድ ስራ ሰራ። የሆነ ሰዓት ላይ እናንተ እሱም ሌላ ቦታ ሄዷል፣ አንቺም ሌላ ቦታ ሄደሻል። ልክ ነው። መሸብኝ ብሎ እናንተ ቤት አድሯል። ልክ ነው። የእግዚአብሔር ሰው ልክ ነው። እውነት ነው። ልክ ነው። አሞኝ ነው። ገጠር እየሄድኩ አሞሽ ከጠረሽ። አው እሺ። ከዛ እሱም ባለቤትም ሌላ ቦታ አደረ። እሺ። ከዛ መሽቶብኛል ብሎ ቁልፍ ከጎረቤት ጋር አስቀምጦ ነበረ እሱ። እሺ። ከዛ ጠይቆ ወስዶ ከብቶ አደረ። ከብቶ አደረ። አው እዛ ጋር አንድ ነገር ያዥ። እሺ። እናንተ ቤት ሲያድር ያንቺና የባልሽ ትዳር እንዲፈርስ ቤቱን ምሽቱን ሙሉ ስረግም አድሯል፣ ይሆናል። እኔም አውቅ ያለው መንፈሱን ሲመጣ ቤቱ በጣም ሲጨንቀኝ የተጸለየ ዋ ነበረ ቤት ውስጥ የደፋው በቃ፣ መንፈሱ ቤት ውስጥ ስገባ ጨነቀኝ። እኔን ጨነቀሽ? አዎ፣ ማደር ማተኘት አልቻልኩ። ምንድን ነው ጸሎትም እምቢ አለ በቃ ከዛ ውሃ የደፈው በኢየሱስ ስም እኛ ቤት ሟርት አይሰራም ያልኩ ስጸልይ ነበር። አንድ ቀን ዝም ብሎ ጨንቆሽ? ዝም ብሎ በቃ እኔ ጨነቀኝ። ማደር ማተኛ ታ እሱ አድሮ ከወጣ በኋላ ከወጣ እኔም ወር አስራ አምስት ቀን ከቆይታ በኋላ ከመጣው በኋላ ማደን እሺ። ባለቤት ግን እያደረ የዋለ ነበረ። እኔ ጨነቀኝ፣ በቃ ቤቱ በጣም ጨነቀሽ? ጨንቆኝ፣ ጸለኩት የዞርኩኝ ቤት ውስጥ አይሰራም ያልኩ። ሁለተኛ ሰውዬ እናንተ ቤት እንዳይመጣ እሺ። ከመጣም በዱላ አባርሩ። እኔ እንግዲህ አገልልንጋገ አገልጋይ ነው። አዎ ይጸልያል። እንግዲህ መጽሐፍ ቅዱስ የሚይዝ ሰው እንግዲህ ሟርተኛ ነው ብዬሽ አላስብም። አይ ጸልይ፣ ለዘላለም እሱ አሁን እሱ ሟርት እንደሚሠራ እርግጠኛ መገለጥ ለአንቺ ልንገሪሽ። አንቺ ባለ ትዳር ነሽ፣ የሁለት ልጆች እናት ነሽ። ልክ ነው። እሱ ግን ትወጅኛለሽ ወይ አዎ ብሎኛል። ልክ ነው። ከዛ አንቺ እንደ ወንድም እወዳለሁ ልክ ነው የእግዚአብሔር ሰው ነው እንደ ወንድም ይወዳለው ግን በትዳሬ እንዳትመጣብኝ አልሽ ልክ ነው እኔ አሁን አንተም ተከብረ የእሱም ሁለት ልጆች አባት ነው እሱም እኔም የሁለት ልጅ እናት ነኝ እንዴት ይህን ሚያክል ጥያቄ እኔ ጋር ታመጣለ ብዬ እሱን አስቀየምኩኝ በቃ ከዛ ወጥቶ ሄደ ከባለበት ጋር ግን እንትን የሆነ ጥሩ ሰው መስሎ እንትን ይላል ተለይ ብላ ተለይ ከዚህ ልጅ ተለይ ያልኩ ነው እኔም አሁን እዚህ ባልሽ የለም የለም ሄደሽ እንደዚህ ነገር ይለሱ ምን አለ እሱ ጋር ሄዶ ደግሞ ልክ ለክል አንቺን እኔ እኮ ባገባሽ ደስ ይለኛል ትወጀኛለሽ ምናምን እያለ ሲያለማመት አንቺ ተቃራኒ ስትመልሺ ልክ ነው እሱ ጋር ይሄድና ያንቺን ደካማ ጎን በሙሉ ስለሱ ይናገር ለሱ ይናገራል ባልሽ ደግሞ በጣም ስለሚወድሽ ልጅ ናት ልክ ነው ታሻሽላለች፣ ልክ ነው ችግር የለም እያለ ያሳልፈዋል። ልክ ነው። ልክ ነው እውነት ነው። የእግዚአብሔር ሰው ጠይቂ ሄደሽ ባልሽን እሺ። የዝህን ሰው መንፈስ በኢየሱስ ስም ሰብሬያለሁ። አሁን ስለ ኢየሱስ ያወራ ሁሉ የኢየሱስ ተከታይ አይደለም። ወንጌል ወንጌል ያለ ሁሉ የወንጌል እውነትን የተሸከመ አይደለም። ይሄ ሰውየው መጽሐፍን ይዞ አይደለም ውጦ ቢመጣ እናንተ ቤት እንዳይጠጋ አውቄያለሁ፣ እኔ መንፈሱማ አውቄያለሁ ግን ባለቤቴን እንትን እንትኒ እንዴት ልጣላ ምናምን እያለ እንትን ይላል። ባለቤቴ እኔ ስሙን አልጠራም፣ ግን የመጀመሪያ ስሙ አ ብሎ ነው የሚጀምረው። ልክ ነው የእግዚአብሔር ሰው ልክ ነው። እኔ እጠራለሁ አና ሰው እናንተ ቤት እንዳይመጣ? በጌታ በኢየሱስ ስም ባለበትም መንፈሱን ሽባ አድርጌአለሁ። አሜን። ትውልድ ላይ እንዳይሰለጥን እሱ ላይ ያለ መስተፋቅርን በኢየሱስ ስም ነቅዬአለሁ። አሜን። በኢየሱስ ስም ሰብሬአለሁ። አሜን። ቤታችሁ ላይ ያለውን ብዙ የሚመጣውን በረከት ገድቦ የያዘው የዚህ ሰውዬ መንፈስ ነው። ኢየሱስ ስም ከዚህ ሰዓት ጀምሮ ቀንዱ ተሰብሯል። አሜን። አይሰለጥንባችሁም። ባልሽ በሚገርም ሁኔታ ይባረካል። አሜን። ልጆችሽ በሚገርም ቅባት በሚያስገርም ቅባት ከፍተኛ በሆነ በእግዚአብሔር ጸጋ ዓለምን የሚያስደምሙ ሰዎች ይሆናሉ። እግዚአብሔር በወንድ ልጆች ይባርካችኋል፣ በሴት ልጆች ይባርካችኋል። በሚገርም ቢዝነስ እግዚአብሔር ባልሽን ይባርካል። በሚገርም ጸጋ አንቺን ይባርክሻል። ከአንቺ አልፎ ደግሞ አሁን አንድ ሰው ላይ በየጊዜው የሚመጣ መንፈስ አሰራራ ያለው በሽታ አንዴ ይመጣል፣ አንዴ ከሷ ላይ ይሄዳል፣ አንዴ ይሞክራታል፣ አንዴ ይተዋታል። አንድ ሞጊሴ እና ልክ ነው። ዓመት ሙሉ ስትታመም ነበረ። ዓመት ሙሉ ዓመት ሙሉ የደወለች ትጠይቃለች። የጸለኩ ነው በጸሎት እናንተም ጸልዩ እኔም ጸልያለሁ ያልኩ ነበረ። እየታመመች ናት። በጣም ያማታል። በኢየሱስ ስም ከላዩ ላይ ነቅያለሁ። አሁን አስወግጅ አለው እሷ ላይ የታወጀውን የሞትን መንፈስ ሰብር፣ ያለው እጅን እናት በረጅም ዕድሜ ባረኳት፣ በኢየሱስ ስም ባረኳት። ሞትን ከላዩ ላይ ሰብሬአለሁ። እናትሽ ነጻ ወታለች። አሜን። እግዚአብሔር በዚህ ሰዓት ዕድሜ ጨመርኩላት አለች። ዕድሜ ተጨመረላት። በአጭር እንድትሞት ከመስከረም ወደፊት እንዳታልፍ ተብሎ ልክ ነው። በስቃይ ነው ያለፈችው። አሁን ጌታ ገለበጠው። ነጻነቷ ተመልሷል። ሰላሟ ተመልሷል። አሜን። በጣም የእናንተ ቤተሰብ ገናና ይሆናል። ከፍ አድርጌ የእግዚአብሔርን ጸጋ በላዩ ላይ በአንዴና ለመጨረሻ ሰው የሚያረጋት ቅባት ልጆቹ ላይ የሚሰራ ቅባት አጥንቷን የሚቆጣጠር ቅባት በረከት የሚያፋጥን ቅባት አለፈ ይሁን። የኃይል አልፎባታል። አንቺ ነብይ ነሽ። ከዚህ በኋላ የቤትሽ የቤተሰቦችሽም፣ የሌላውም ችግር የሚፈታው በንቺ ነው። የአንቺ ትዳር የእግዚአብሔር ፍቃድ የእግዚአብሔር አጀንዳ ያለበት ነው። አሜን መሀል ላይ የሚቆም አይደለም። በኢየሱስ ክርስቶስም የእናንተን ሞገስና በረከት የተዳራችሁ ጤና እዚህ ደቂቃ ጀምሮ በመቶ እጥፍ በረከት ተባርኳል። አሜን። ይኸው እኔ ቅባሁሽ በናዝረቱ ጌታ በኢየሱስ ስም። ራያ እጆቹ ወይቀቡ እግዚአብሔር ከንቺ ጋር እንዳለ አንቺም ታያለሽ፣ ሌሎችም ያያሉ። አሜን። እንደ ፀሐይ ፀሐይ ነው ሁኔታ ቁጭ ካደረገበት ካላስፈላጊ ቦታ እግዚአብሔር ብድግ አድርጎ የሚያነሳው ሰው አለ እዚህ። አሜን። የኔ ዘመኑ ጊዜው ያንቺ ነው። አሜን አሜን ይሁንልኝ። ይህን ቅባት ወስደሽ ባለቤትሽን ጨብጠሽ ልጆችሽን ጨብጠሽ ሰላም ሆነልን በይ። ከዚህ በኋላ ያኛው መንፈስ ተመትቷል። አሜን። ተነቅቷል። አሜን። እግዚአብሔር ሽባ አድርጓል። አሜን። የሰላም ኑሮ ቀጥሉ። አሜን። ሻሎም፣ እለልታ ጭርጫባ፣ ጩሄት ፉጨት።